ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 18 2017 ዓም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብርቱካን ተመስገን ታሪክ በኢቢኤስ ቴሌቪዥን እንዲቀርብ አድርጓል የተባለው ጋዜጠኛ ታስሯል። ጉዳዩ አሁንም አነጋጋሪ ሆኖ ቀጥሏል። ፋኖ እየናጠን ነው ያሉት እነ አረጋ ከበደ አደራድሩን ማለታቸው ተሰምቷል። ዝርዝር መረጃዎችን ይዘናል። በለጠ ሞላና ጎደላ የተባለው ግማሽ ቢሊዮን ብር በፓርላማው ቁጣን ቀስቅሷል። ይህን ያህል ብር የት ገባ የሚለውም ግርምትን ፈጥሯል። ህወሓት የፕሪቶሪ ያው፣ ስምምነት የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል ሲል የአብይ አህመድን ጥሪ ተቃውሟል። ጡዘቱ ከፍ ብሏል። ብልጽግና ከጀኔራሎች የላዩ ረድ ሲልም አስጠንቅቋል። በአል ቡርሃን የሚመራው የሱዳን ጦር ካርቱምን ሙሉ በሙሉ ተቆጣጥሬዋለሁ ብሏል። ጦር መሪው ካርቱምን ቤተ መንግስት ከሁለት ዓመት በኋላ ገብተዋል። ጦር መሪው ካርቱም ቤተ መንግስት ከሁለት ዓመት በኋላ ገብተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክና ና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብርቱካን ተመስገን ታሪክ በኢቢኤስ ቴሌቪዥን እንዲቀርብ አድርጓል የተባለው ጋዜጠኛ ታሰረ። ብርቱካን ተመስገንን ካለችበት አፈላልጎ በማምጣት ሙሉ ታሪኳን ያዘጋጀው ጋዜጠኛ ታሪኩ ኃይል የተባለ የሚዲያው ባልደረባ ሲሆን፣ በትናንትናው ዕለትም ከኤዲተር እና ከካሜራ ባለሙያዎች ጋር ታስሯል። ከታሪኩ በተጨማሪ የስቱዲዮ ማናጀሩ አቶ ግርማ ተፈራ እና ለጊዜው ስሟን ማረጋገጥ ያልቻልነው ሴት ቪዲዮ ኤዲተር መታሰራቸውን ስማቸውን እንዲጠቀስ ያልፈለጉ የኢቢኤስ ጋዜጠኞች ተናግረዋል። ከእሑድ ዕለት ምሽት ጀምሮ አየሩን የተቆጣ የሚቆጣጠረው የኢቢኤሷ ብርቱካን ተመስገን ልብ የሚነካ ታሪክና ለመውደቅ የሚንገዳገደው የብልጽግናው አገዛዝ ንዴት ነው የሚሉት ስማቸው እንዲገለጽ ያልፈለጉ የኢቢኤስ ጋዜጠኞች፣ ጣቢያው የብርቱካንን ታሪክ አየር ላይ ከዋለ በኋላ ያልጠበቀው ነገር በቤቱ ተከስቶበታል። ሕክምና ላይ ከርመው አገር ቤት የመጡት የኢቢኤስ ቴሌቪዥን ባለቤቶች አቶ አማንና ወይዘሮ ማክዳም የሰላም አየር ሳይሆን የነገር አየር ተቀብሏቸዋል ሲሉ ገልጸዋል። ከማክሰኞ ምሽት ጀምሮ የፌዴራል ፖሊስ በኢቢኤስ ቢሮ ተገኝቶ አስፈላጊ ናቸው ያላቸውን መረጃዎችና ማስረጃዎች ወስዷል። የሚሉት ጋዜጠኞች በሁለት ፒክአፕ መኪና የነበሩት ፖሊሶችም ከኢቢኤስ ቢሮ ውጭ ሆነው ሲጠብቁ አድረዋል ብለዋል። ፖሊሶች ለምርመራ ስራ አስፈላጊ ናቸው ያሏቸውን አምስት የጣቢያው ሰራተኞች እንዳሰሩ ሰምተናል የሚሉት ጋዜጠኞቹ ይህ ቁጥር ዜናው በሚሰራጭበት ወቅት ሊጨምርም ሊቀንስም ይችላል ብለዋል። በሳምንቱ መጨረሻ የሚቀርቡ የመዝናኛ ፕሮግራሞች ትናንት መቀረጽ ነበረባቸው። ሆኖም ፖሊሶች ውጡ በማለት በመከልከላቸው ምክንያት ያል ይሆን አልቻለም። ዛሬ ደግሞ ሰይፉ ፋንታው መቅረጽ ነበረበት፣ ግን ጉዳዩ መፍትሄ እሱም ላይቀርጽ ይችላል። ምናልባት ግን ሰይፉ ሌላ ስቱዲዮ ስላለው እዚያ ሊቀርጽ ይችላል የሚሉት ጋዜጠኞቹ ትናንት ስራ ሳይሰሩ መዋላቸውን ገልጸዋል። እነ ታሪኩ ኃይሌ ከመኖሪያቸው ጨምሮ ከተለያዩ ቦታዎች በደህንነቶች እና በፖሊሶች ነው የተያዙት። ምን እንደተባሉ የታወቀ ነገር የለም ሲሉም ገልጸዋል። ብርቱካን ተመስገንም ካለችበት በደህንነቶች ታፍና መወሰዷ ተረጋግጧል። በተጨማሪም የኢቢኤስ ባለቤቶቹ አቶ አማንና ባለቤታቸው ወይዘሮ ማክዳ በፌዴራል ፖሊስ ምርመራ እየተደረገባቸው መሆኑ ታውቀዋል። ፋኖ እየናጠን ነው ያሉት እነ አረጋ ከበደ አደራድሩን ማለታቸው ተሰማ። የአማራ ፋኖ ባወጀው የዘመቻ አንድነት በአራቱም ግዛቶች ከፍተኛ ትንቅንቅ እየተካሄደ ሲሆን በርካታ ከተሞች በፋኖ እጅ ገብተዋል። የአገዛዙ ወታደራዊ መኮንኖች ተገድለዋል። በሺ የሚቆጠር ጦር ተደምስሷል። ሆኖም ይህ የፋኖ ምት ያስደነገጠው ብልጽግና በአንቶኖቭ አውሮፕላን በክልሉ አየር ማረፊያዎች ወታደሮችን እያራገፈ ነው። በቤንሻንጉል ግሙዝ በኩልም ቀላል የማይባል ጦር ወደ ጎጃም ቀጠና እያስገባ ይገኛል። በአንጻሩ ደግሞ በትናንትና ሁለት ከየመንደሩና ከየመንገዱ በግዳጅ አፍሶ ብር ሸለቆ ያስገባቸውን ወጣቶች ፎቶ ሰልጣኞች በሚል ሲያሳዩ ኖሯል። ከዚህ ቀደም ተመሳሳይ ስልጠናዎችንና የፎቶ ትርኢቶችን ባሳየ ማግስት ምልምል ጦሩ የፋኖ የምርኮና የድምሰሳ ሲሳይ ሆኖ ቀርቷል። መሐመድ ተሰማ የሚመሩት የምስራቅ ዕዝ ደግሞ የፋኖ ኃይሎችን አጥፍተናል እያለ ሲሆን፣ ይህም ላለፉት ሁለት ዓመታት በየወሩ የሚነገር የብልጽግና አጀንዳ ነው። ሆኖም አሁን ላይ በታወጀው ዘመቻ አንድነት በሺዎች የሚቆጠሩ ወታደሮቹ በፋኖ እየተደመሰሱ ነው። ከድተው ወደ ፋኖ እየገቡ ነው። ትጥቃቸውን ይዘው እየጠፉ ነው። አሊያም በየገቡበት የውጊያ ቀጠና እየተበታተኑ ነው። በትናንቱ የብር ሸለቆ ውሎ የተገኙት የክልሉ ሰላምና ጸጥታ ቢሮ ኃላፊ ይርጋ ሲሳይ በበኩላቸው ፋኖ እየናጠን ነው ሲሉ ተደምጠዋል። ምንም እንኳን ጽንፈኛ በሚል ቃል ቢጠሩትም ይህም ተረጋግተው መዋቅር እንዳይዘረጉና የአማራን መከራ እንዳያራዝሙ ፋኖ ብርቱ ክንዱ እንዳሳረፈባቸው ያመኑበት ንግግር ነው። የሆነ ሆኖ ፋኖ አሁንም ዘመቻ አንድነትን የቀጠለ ሲሆን የትግል አንድነቱንም ከምንጊዜውም በላይ አጧጡፎታል። በሌላ በኩል ደግሞ አረጋ ከበደ ከፋኖ ለመደራደር ዝግጁ ነኝ ብለዋል ያለው በአገዛዙ የአማራ ክልል የሰላም ምክር ቤት በሚል የተቋቋመው ስብስብ የመደራደሪያ ቦታና አደራዳሪ አገር ፋኖ መምረጥ ይችላል ሲል ተሰምተዋል። አንዴ ጽንፈኛው ኃይል ተመቷል። ሌላ ጊዜ ደግሞ በጫካ ያሉ ወንድሞቻችን ከአረጋ ከበደ ስር ሆነው ይስሩ፣ አለፍ ሲልም በሽምግልና ይምጡ የሚለው አገዛዝ የኃይል ሚዛኑ ሲዛባና የፋኖ ክንድ ሲበረታበት ደግሞ በዚህ የምስለኔ ምክር ቤቱ በኩል ብቅ እያለ ፋኖ ወደ ድርድር ይምጣ ይላል። ለዚህም ከሰሞኑ በዘመቻ አንድነት በርካታ ቀጠናዎችን የተነጠቀውና በሺ የሚቆጠር ወታደሮችን ከነመሪዎቻቸው ጭምር ያጣው አገዛዙ ይህን የሰላም ካውንስል የተባለ ሌላኛ ተቋሙን አንቀሳቅሷል። የዚህ ተቋም መሪ የሆኑት የአየራድ የተባሉ ግለሰብም ለዶችቬሌ በሰጡት አስተያየት የፋኖ ኃይሎች በሚፈልጓቸው በሌሎች አገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ አረጋ ከበደ ፈቃደኛ ነው ብለዋል። አረጋ ከበደ የሰላም ምክር ቤቱ ያወጣውን የሰላም እና የንግግር ሀሳብ የሚቀበሉ መሆናቸውን ገልጸውልናል። የፌዴራል መንግስትም በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር እና ለንግግርም ለድርድርም ዝግጁ እንደሆነ በተደጋጋሚ ገልጧል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ፣ ችግሩ ቢፈታ ጥሩ ነው የሚሉ ሀሳብ አላቸው ሲሉም ይገልጻሉ። ሆኖም ፋኖ አይደለም ከአረጋ ከበደ ጋር ከላኪው አብይ አህመድ ጋር ተነጋግሮና ተደራድሮ የሚፈታው የአማራ ችግር እንደሌለ ይታወቃል። ምክንያቱም እነ አብይ አህመድ አቅደው በጀት መድበውና የሰው ኃይል አደራጅተው የአማራን ሕዝብ እንደ ሕዝብ ለማጥፋት የተነሱ ሰዎች ናቸውና። በለጠ ሞላ የሚመሩት ተቋም ከግማሽ ቢሊዮን ብር በላይ ጉድለት ተገኘበት። የዛሬ አንድ ወር ተኩል ገደማ በመሰረት ሚዲያ አማካኝነት ከፍተኛ ምዝበራ እየተፈጸመበት እንደሆነ ተጋልጦ የነበረው የኢኖቬሽን እና ቴክኖሎጂ ሚኒስቴር ከግማሽ ቢሊዮን ብር በላይ ጉድለት እንደተገኘበት በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር እና ቁጥጥር ጉዳዮች ቋሚ ኮሚቴ ዛሬ አስታውቋል። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ አላግባብ የህዝብና የመንግስት ሀብት እንዲባክን ማድረጉን ጠቅሶ የሚያከናውናቸው ፕሮጀክቶች ወደ ተግበራ ከመግባታቸው በፊት የቅድመ አዋጭ የሚያጨነ ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገም ብለዋል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ እንደተናገሩት በመንግስት በጀትና በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅድመ ተከተል ተሰጥቷቸው ለምክር ሀሳብ ለሚመለከታቸው አካላት አለማቅረቡ ተገቢነት የሌለው መሆኑንም ገልጸዋል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያለ አግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ለቋሚ ኮሚቴው ሪፖርት እንዲያደርግ አሳስበዋል። በተጨማሪም ያገኘበት ከግማሽ ቢሊዮን ብር በላይ የበጀት ጉድለት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው ማሳሰቡን የአገዛዙ ሚዲያዎች ጭምር ዘግበዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው ተቋሙ የተገኘበትን የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ብለዋል። ዶክተር ስሜነው ቀሲስ የትምህርት መስካቸው የእንስሳት ሕክምና ቢሆንም በዚህ ተቋም ውስጥ በዲጂታል ዘርፍ በአማካሪነት ተቀጥረው በወር 130 ሺ ብር በአማካሪነት እንደሚከፈላቸው ተዘግቦ ነበር በሌላ በኩል አቶ ሰለሞን ካሳ ወይም ኢቢኤስ ቴሌቪዥን ላይ ቲክቶክ በሚል ስያሜው የሚታወቀው ግለሰብ በተመሳሳይ በማማከር ቅጥር በአመት 120 የአሜሪካ ዶላር በወር 1.5 ሚሊዮን ብር መቀጠሩ አነጋጋሪ እንደሆነባቸው ጉዳዩን የሚያውቁ ምንጮች ይናገራሉ። ሰለሞን በአመት በርካታ ወራትን በአሜሪካ የሚያሳልፍ መሆኑ ጉዳዩን ይበልጥ አስገራሚ እንደሚያደርገው ይገልጻሉ። አይቲ ፓርክ ተብሎ በሚጠራው ማዕከል ውስጥ በዶላር እየከፈሉ የተከራዩ በርካታ ተቋማት እንዳሉ የሚታወቅ ሲሆን፣ ይህ ገቢ ግን ወደየት እየገባ እንደሆነ እንደማይታወቅ እነዚህ ምንጮች ያስረዳሉ። በሸገር ከተማ ራይ ውስጥ ለሚገኙ አንድ የአዳሪ ትምህርት ቤት ተማሪዎች የቴክኖሎጂ ክህሎት ስልጠና ለመስጠት በሚል ፋሪስ ለተባለ ድርጅት 21 ሚሊዮን ብር በዲጂታል ፋውንዴሽን በኩል ተከፍሏል የሚሉት እነዚህ ምንጮች ይህም የተከናወነው በጨረታ ስም ሆኖ ሌሎች አቅም ያላቸው ተቋማት ገለል ተደርገው መሆኑን ጠቁመዋል። የፋሪስ ድርጅት ባለቤት በቅርቡ የቴስላ ሳይበር ትራክ መኪና ካለቀረጥ ወደ ሀገር በማስገባቱ የሚታወቅ ሲሆን የዚህን መኪና ወደ ኢትዮጵያ መግባት ባለቤቱ አቶ ኤልያስ ይርዳው ማህበራዊ ሚዲያ ላይ ለሀገሪቱ ትልቅ ኢኖቬሽን እምርታ ብሎ የገለጸበት መንገድ መንገድ ብዙዎችን አነጋግሮ ነበር። በለጠ ሞላም በዚህ ተቋም ውስጥ ለዝርፊያና ለፖለቲካ ዓላማ ተቀመጡ እንጂ ተቋሙን በአግባቡ መምራት ስልጣኑም ሆነ አቅሙ እንደሌላቸው ይነገራል። ህወሓት የፕሪቶሪያውን ስምምነት የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል ሲል የአብይ አህመድን ጥሪ ተቃወመ። አብይ አህመድ የትግራይን ፕሬዝዳንት በኢሜይል ምረጡ ማለታቸውን ተከትሎ ህወሓት በትግርኛ በአማርኛና በእንግሊዝኛ ባወጣው መግለጫ በኢትዮጵያ መንግስት በኩል ሊፈጸሙ የሚገባቸው በተለይም ለትግራይ መብትና ደህንነት የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር ሳይሆን በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ብለዋል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ ነበር የሚለው ህዋት፣ ይሁን እንጂ የአብይ መንግስት በፕሪቶሪያ ስምምነት አፈጻጸም በተከተለው ሳሳት አካሄድና የፖለቲካ ትርምስ እንዲኖር በመስራቱ እውን ሊሆን አልቻለም ሲል ከሷል። በፕሪቶሪያው ስምምነት አንቀጽ ሶስት መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ እንዳለበት ያነሳው የህዋት መግለጫ እነዚህ ግዴታዎችን በመጣስ የኢትዮጵያ መንግስት ለትግራይ ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎች ከጀመረ ረዘም ያለ ጊዜ ቆይቷል። ልክ የሌለው ሀብት አፍስሶ እየተረባረበ ይገኛልን። ብለዋል በፕሪቶሪያው ስምምነት አንቀጽ አስር መሰረት የትግራይ ጊዜያዊ አስተዳደር በህዋትና በኢትዮጵያ መንግስት ስምምነት እንደሚቋቋም ይደነግጋል ያለው ፓርቲው፣ ስለሆነም በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም ሲል ይገልጻል። ስለሆነም ይህን የሚጥስ እንቅስቃሴ እየተደረገ ይገኛል። ህዋት በመግለጫው በአቶ ጌታቸው መነሳትና በአተካኩ ዙሪያ ከአብይ ጋር መነጋገሩንና መስማማቱን አንስቶ በዚህም ጀነራል ታደሰ ወረደ ፕሬዚዳንት እንዲሆን የህወሓት ማዕከላዊ ኮሚቴ የወሰን ሲሆን በኢትዮጵያ መንግስት በኩልም ተቀባይነት ማግኘቱን ጠቅሷል። ይሁን እንጂ ስምምነቱ ወደ ጎን በመተው በጠቅላይ ሚኒስትሩ ጽህፈት ቤት የተጠራው የጥቆማ ጥሪ ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስል እና የፕሪቶሪያው ስምምነትን የሚጥስ አካሄድ ስለሆነ ተቀባይነት የለውም ብለዋል። የብልጽግናው አገዛዝ ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶች ወደ ትግራይ እንዳይገቡ መከልከሉን ህዋት ጠቁሟል። የምተማመንባቸው የትግራይ ሰራዊትና አመራሮች በብልጽግና በሀሰት እየተወነጀሉብኝ ነውም ብሏል። የአቢ መንግስት በግልጽ እየታዩ ካሉትና ለህዝብ ጎጂ የሆኑትን ሁከት እና ግጭት ከሚፈጥሩ ተግባሮች እንዲቆጠብም ህዋት በመግለጫው አሳስበዋል። በአልቡርሃን የሚመራው የሱዳን ጦር ካርቱም ሙሉ በሙሉ ተቆጣጥሬ ያለው አለ። የሱዳን ጦር ኃይሎች አዛዥ አብዱልፈታ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አውጀዋል። ጀኔራል አብዱልፈታ አልቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስትም ጎብኝተዋል። ፕሬዚዳንቱ ወዲያውኑ በስፍራው ደስታቸውን በሚገልጹ የአገር የሀገሪቱ ጦር አባላት እየተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይሉ አማጽያን እጅ ነፃ መውጣቷንም አውጀዋል። ካርቱም ነጻናት አብቅቷል ሲሉ ተናግረዋል። ጦርነቱ ከጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በወታደራዊ የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። የጦሩ ቃል አቀባይ በተጨማሪም የአገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙ ያገኙትን እና በደቡባዊ ካርቱም ጀበል አውሊያ የሚገኘውን ወታደራዊ ካምፕ ጨምሮ ሶስት ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ደራሽ ኃይሉ ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ እያፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀው እና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል። በማህበራዊ ሚዲያ ላይ የተለቀቁት ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አ ማገዛዝ አብቅቶ የሀገሪቱ ጦር ሰራዊት ወደ ከተማ መግባቱ የፈጠረባቸውን ደስታ ሲገልጹ ያሳያሉ። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ሲሆን በጦርነቱ ውስጥ ስልታዊ ጥቅም ሊሰጠው ይችላል ተብሏል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁም ስለነበራችሁ ከልብ እናመሰግናለን። ሰላም